ጥላቻ ንግግር አለ አይደል? ወይም ማስተኛ መረጃ አለ እሱን የሚያመጡት ምንጫቸው እሱን ለማምጣታቸው አማራ ኦሮሞን ብሌም እንዲያረግ ኦሮሞ አማራን በጥርጣሬ እ ከታዩ ሊጋጩ ይችላሉ። የፈጠረባቸው አገራችን ላለው የእርስ በርስ ግጭት ደግሞ ዋናው መፈልፈያ ችግር ያለው ማህበራዊ ሚዲያ ብሮድካስት ሚዲያና ፖለቲከኞች እል የፖለቲካ መንግስት ማወቅ ሰዎች ብሔራቸውን መሰረት አድርገው እንዲነግዱና ግጭት ይፈለፍላሉ። ያ ነገር ግጭት ግጭት የሚነገሩት ጥላቻ ነው። የአሰተኛ መረጃ ወደ ግጭት ገብተናል። የአሰተኛ መረጃ እንደ ኢፌክት ነው እንጂ እንደ ምክንያት አይወሰድም። ካሉ ለእነዚህ ምክንያቶች ምንድን ነው ብለው ያመናሉ? ይሄ የአሰተኛ ትርክትና የአሰተኛ መረጃ የጥላቻ ንግግር አሁን ለደረስንበት መድረሱን አምኖ የመፍትሄ ሀሳብ ማስቀመጡ የተሻለ አይሆንም ወይ? ህብረ ብሔራዊ አንድነትን በጽሁፍ ሳይሆን መሬት ወርዶ መስራት ነው። ኢትዮጵያ የምትባለውን ሀገር መቀበል ነው መጀመሪያ።